ሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድ ቤተሰቦች እንደተመሻችሁልኝ ሁሉ ሰላም እኛ ጋ ሁሉ ሰላም አልሐምዱሊላሂ። ያው እኛ ጋ ምሽት ስለሆነ እንደተመሻችሁ ልበል፣ ነገሩ ወደ መኝታ ይሄርን ነው። እንግዲህ በዚህ በምሽት ሰዓት የመጣሁት ለእናንተ ለቤተሰቦቼ ማስታወቅ ያለብኝ አንድ ነገር ስላለ ነው። እሱም ምንድን ነው? ያው የቻናላችን ስምና ሎጎ ቀይረናል። ሮሃ ማቲው ወይም ሶስት ወርቆች የነበረው ምልክቱ አረንጓዴ መደብ ኮኮብ የተለያዩ ከለር ያለው ኮኮብ ያለበት በአረንጓዴ መደብ እሱን ሙሉ ለሙሉ ቀይረናል። ይህን ያው ይህንን ማለት ነው። ይህንን እንግዲህ ነው የቀየር ነው። ይህንን የቀየርንበት ምክንያት ለእናንተ ለቤተሰብ ማስረዳት ግድ ስለሆነ ይህን የቀየርንበት ትልቁ ምክንያት ምን መሰላችሁ? ያው ቤተሰቦቻችን አብዛኞቹ በስም ስለሚያቆኝ በስምህ ቻናልህን ሰርች ስናደርግ አላገኘዋልን ብለው ቅሬታ ስላቀረቡብኝ፣ ስለዚህ ቻናልህን በስምህ ቀይር፣ ሁሉም ሰው ሰርች አድርጎ እንዳገኝህ ስላሉኝ የቤተሰቦቼን ትዕዛዝ የቤተሰቦቼን ምክር መቀበል ስላለብኝ እንግዲህ ይህንን ተቀብዬ ቀይሬዋለሁኝ ማለት ነው። የቀይርኩትም ያው ያምራል፣ እናንተን ይስባል፣ ይመቻችኋል ብዬ ወዳሰብኩት ነው። እሱኑም ደግሞ አሳያችኋለሁኝ። ይህ የሁላችሁ ቤተሰቦቼ አቡኪቲዩብ በሚል ስም ነው የተጻፈው። በእንግሊዘኛም አለው አቡኪቲዩብ የሚል ሎጓችን እንደምታዩት እንግዲህ፣ የተለያዩ ብሩህ የሆኑ ቀለሞችን ተጠቅሜ መካከል ስሜን አድርጌ እናንተን ይስባል ብዬ ባሰብኩት እንደዚህ አድርጌ አቅርቤላችኋለሁኝ። እንግዲህ እናንተ ኮሜንት አስተያየት ልትሰጡ ትችላላችሁ። እንደ ዛርገ ብቀይረው እንደ ዛርገ ብትሰራው አሪፍ ነው ይመቸናል በምትሉት መልኩ ሰረዋለሁ ማለት ነው። ያው ይህንን እኔ በራሴ ለእናንተ ይመቻችኋል ብዬ ባሰብኩት መልኩ ሰርቻለሁኝ። በራሴ ስም ነው ያለው። ና ቻናላችንን በዚህ መልኩ ሼር እያደረጋችሁ ሌሎች ቤተሰቦች እንዲተዋወቁት አድርጉ። ያ ቤተሰብ ከሁሉ አስቀድሜ የምነግራችሁ ግን ቻናሌ እይታው በጣም እየተመታ እየወረደና ያለው እና ላይክ እና ሼር እያደረጋችሁ ለሌሎቹ እንደ ደርስ እያደረጋችሁ ቻናሌ እንዳድግ እርዱኝ። ያው እናንተን የሚጎዳ ነገር አይደለም፣ እኔን የሚጠቅም ነገር ነው። ላለሁኝ ሁላችሁን በያላችሁበት ሰላማችሁ ብዝዝት ይበልልኝ። ቻው።